እንደምን ዋላችሁ። ክቡር ፕሬዚደንት አረጋ ከበደ፣ ክቡር አፈ ጉባኤ ፋንቱ ተስፋዬ፣ ክቡር ጀኔራል አበባው ታደሰ የጦር ኃይሎች ምክትል ኤታማዦር ሹም፣ ክቡር ከንቲባ መሀመድ አሚን፣ ክቡራን የፌዴራል እና የክልሉ መንግስት የስራ ኃላፊዎች፣ የተወካዮች ምክር ቤት እንዲሁም የክልል ምክር ቤት አባላት ክቡራን እና ክቡራት፣ በወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ተሳታፊዎች የተወደዳችሁ የፍቅርና የህቦች መፍለቂያ እንግዳ ተቀባይ የሆነችው የኮምቦልቻ ከተማ አካባቢው ነዋሪዎች ክቡራትና ክቡራን ከሁሉ አስቀድሜ ኢትዮጵያ ታምርት እኛ የምንሸምት የንቅናቄ መድረክ እና የዚሁ አካል የሆነው ወሎ ኮፍ ኢንዱስትሪና የፋይናንስ ኤክስፖ 2017 መርሃ ግብር ላይ ለመታደር እዚህ የተገኛችሁ በየደረጃ የሚያቸው የመንግስት የስራ ኃላፊዎች፣ የአምራች ኢንዱስትሪ አልሚዎች፣ የልማት አጋሮች የፋይናንስ ተቋማትና የአካባቢ ነዋሪዎች እንኳን ወደ ውበቷ ኮምቦልቻ በሰላም መጣችሁ፣ እንኳን ተገናኘን ለማለት እወዳለሁ። ዛሬ በጠዋት የገበታ ለትውልድ አንዱ አካል የሆነው ሀይቅ ሪዞርት ለመጎብኘት የሆን ነበርና፣ ፕሮጀክቱ ለአካባቢው ለኮምቦልቻም፣ ለደሴም፣ ለደቡብ ወሎም፣ ለሰሜን ወሎም፣ ለአፋር ክልልም ትልቅ መነሻ ማረፊያ አካባቢ እንዲሁም በሆኑ ሀይቅ አካባቢ የተገነባ እየተገነባ ያለ ስለሆነ ፕሮጀክቱ እዚህ እንዲደርስ የደቡብ ወሎ አስተዳደር፣ የደሴ ከተማ አስተዳደር፣ የሀይቅ ከተማ አስተዳደር የኮምቦልቻ ከተማ አስተዳደር እንዲሁም አካባቢ ማህበረሰብ ላደረገው ድጋፍ፣ እንዲሁም የሀገራችን እውቁ ባለሀብት አቶ ወላይነ ክንዴ ሌት ተቀን በመስራት እዚህ ላደረሱት ስናየው በጣም ተስፋ ሰጪ፣ ለመጠናቀቅ የተቃረበ ምናልባትም በተወሰኑ ወራት ውስጥ አጠናቀል አገልግሎት የምናቀርበው ስለሚሆን ይሄ ለላሊበላም ለአክሱምም ለሁሉም አካባቢያችን ለጎንደርም አንድ ትልቅ የቱሪስት መዳረሻ የህዝብ መዝናኛ ትልቅ ስጦታ ነው እና ይህን ላበረከቱ እንዲሁም ሀሳቡን ላቀረቡት ክቡር የፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና እንድታቀርቡልኝ እፈልጋለሁ። ኢትዮጵያ ትምህርት የሚለው መሪ ቃል የኢትዮጵያውያን ማንሰራራት አራት ከሚያበስሩት መሪ ቃሎች አንዱ ነው ኢትዮጵያ ባለብዙ ጸጋና ባለብዙ እሴት ሀገር ናት ባለብዙ ጸጋና ባለብዙ እሴት የሆነ ሀገር ደግሞ ዋና መታወቂያው አምራችነት ነው ኢትዮጵያ ይህንን መታወቂያ ትታ ሌላ መታወቂያ አውጥታ እንደነበር ይታወቃል መታወቂያው ድንነትና ኋላ ቀርነት ። መታወቂያው ጦርነትና ግጭት ሆኖ እንደነበር ሁላችንም የቅርብ ትዝታ ነው። አሁንም ለመሻገር ጫፍ ላይ እንዳለን ሁላችንም እናቃለን። ኢትዮጵያ ታምርት የሚለው ተነሳሽነት ይህንን የተሳሳተ መታወቂያ በአዲስ መታወቂያ የመቀየር ስትራቴጂ ነው። ኢትዮጵያ ታምርት ሁለት መሰረተ ሀሳቦች የያዘ ነው። በአንድ በኩል ከውጭ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 ዜግና ህዝብ ማለት ምን እና ማን እንደሚጠቅመው የሚያውቅ ህዝብ ማለት ነው። የደሴና የኮምቦልቻ ህዝብ ማን እንደሚጠቅመው አውቋል። ስለዚህ የሚጠቅሙትን የማይጠቅሙትን አርቋል፣ ተዋቅቷል፣ ተከላክሏል። የማይጠቅሙትን ደግሞ አቅርቧል። ምን እንደሚጠቅመው አውቋል። ስለዚህም ለልማትና ለብልጽግና ጊዜውን እውቀቱንና ጉልበቱን ሰውቷል። ማንና ምን እንደሚጠቅመው የሚያውቅ ህዝብ የሚያገኘውን ትርፍ በዓይኑ ማየት የሚፈልግ ካለ ኮምቦልቻ ይምጣ ይጎም። ማንና ምን እንደሚጠቅመው የሚያውቅ ህዝብ የሚያገኘውን ትርፍ በዓይኑ ማየት የሚፈልግ ወገን ካለ በሰይንታ ይመልከት። ይጎሉ ግጭት ጠማቂዎች ዓላማ ቢሶች ናቸው። እነርሱ ኢንቨሎፕ ወይም ደግሞ ደብዳቤ መላላኪያ ፖስታዎች ማለት ናቸው። የራሳቸው መልእክት የራሳቸው ዓላማ ፍላጎት የላቸውም። ሌላ ሰው የሰጣቸውን መልእክት ግን ይዘው ይዞራሉ፣ ይንከራተታሉ። ግብርና ያማቸዋል። ኢንዱስትሪ ያስጠላቸዋል። እድገት ያቅራቸዋል። ዘመናዊነት ራሳቸውን ያዞራቸዋል። ትምህርትና ስልጣኔ ሆዳቸውን ይቆርጣቸዋል፣ አይመቻቸውም። ካላጠፉ አይደሰቱም፣ ካልገደሉ አይረኩም፣ ካላበላሹ የሰሩ አይመስላቸውም። ስለታቸው ሁሉ ህዝብ ሲደህይ አሳየን የሚል ይመስላል። ይህንን ልኩ ዓላማቸውን ለማስፈጸም ደግሞ ከየትኛው የህዝብና የሀገር ጠላት ጋር ያብራሉ፣ ይወዳጃሉ። የደሴና የኮምቦልቻ ህዝብ ኢትዮጵያ ታምርት ሲሉት የሰላም ጠላትንም እንመክት ይላል። የደሴና የኮምቦልቻ ህዝብ ወርጅድ ብር እውነተኛ ነኝ ብሎ የማያታልለው ብልጥ ህዝብ ነው። የደሴና የኮምቦልቻ ህዝብ ከሀምሳ ፎካሪ አንድ ሰሪ የሚል ጀግና ህዝብ ነው። ለዚህ ነው የሰላሙን ፍሬ እያጣጣመ የሚገኘው። በዚህ ህዝብ መካከል ሆኖ በዚህ ህዝብ መካከል ሆኖ ኢትዮጵያ ታምርት ብሎ ማሰማት ቤተክርስቲያን ተገኝቶ ቅዳሴ፣ መስጊድ ተገኝቶ አዛን እንደ መስማት ይቆጠራልና፣ እንኳን ደስ አላችሁ። ሌሎችም አካባቢዎች የአካባቢ ሰላም እንዴት እንደሚጠበቅ ሌላ ቦታ መሄድ አያስፈልግም። ደሴና ኮምቦልቻ መጣችሁ፣ ተዘሩ ለማለት እፈልጋለን። ለሰላም ዋጋ እንክፈል። ጊዜው የብልጽግና ግና እንጂ የድንቁርናም አይደለም። ጊዜው በዘመናዊ መሳሪያ ለሚያመርቱ እንጂ ኋላ ቀር ጠመንጃ ለሚያነግቱም አይደለም፣ አይመችም። ጊዜው በኢንዱስትሪ መንደሮች ገብተው ለሚሰሩ እጆች እንጂ ድሪቶ ታጥቀው በየጉራንጉሩ በሰባራ ክላሽ ለሚተኩሱ፣ ለሚዞሩ አይደለም፣ አይመችም።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 ለሰላም እና ይቅርታ በሩ ክፍት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላት፣ ምሁራን፣ ወጣቶች፣ ሁሉም የክልላችን እና የሀገራችን የህብረተሰብ ክፍሎች፣ ለክልሉ እድገት፣ ለሀገር እድገት ደንቃራ የሆኑ ተሽሎክላኪ ኃይሎች አሁን ከያዙት የጥፋት መንገድ ተመልሰው በይቅርታና ምህረት ከህዝባቸው ታርቀው አሉን የሚላቸውን ጥያቄዎች ካሉ በኢትዮጵያዊ ጨዋነት በሰላማዊ መንገድ እንዲያቀርቡ ያላቸውን አፍላ ጉልበት ለሀገራቸውና ክልላቸው እንዲሁም ወገናቸው ልማትና ብልጽግና እንዲያውሉ በዚህ አጋጣሚ ጥሬን እያቀረብኩ፣ መንግስት መቼም ቢሆን የሰላም በሩ ከፍቶ የሚጠብቃቸው መሆኑን በዚህ አጋጣሚ በእናንተ ፊት ለማረጋገጥ እወዳለሁ። በኩ የጥፋት ዓላማ በስተት ተሰልፈው የነበሩ ተጸጥተው ህዝባቸውን ለመካስ በሰላም የገቡ አካላት በሰላም መግባታቸው ብቻ ሳይሆን በርካቶች ከክልሉ ያስተዳደር የጸጥታ አካላትና ሰላም ወዳዱ ህዝብ ጋር ለሰላም ሌት ተቀን ለሚተጉ ምስጋና እንዳቀርብ ይፈቀድልኝ። የሰላም ጥሪውን ረግጠው አሁንም እየተሽለኮለኩ የህዝባችንን ሰላም የሚያውኩ ማህበራዊና ኢኮኖሚያዊ ልማት የሚያስተጓጉሉ ላይ የጀመርነውን ህግ የማስከበር እርምጃ አጠናክረን የምንቀጥል መሆኑንም በዚህ አጋጣሚ ለማረጋገጥ እወዳለሁ። በመጨረሻም በጊዜያችን እንወቅበት፣ በዘመናችን እናምርትበት እላለሁ። ጊዜው የማረሻ እንጂ የመተኮሻ አይደለምና፣ ጊዜው የማምረቻ እንጂ የመሻኮቻም አይደለምና፣ ጊዜው የጫካ ፕሮጀክት እንጂ የጫካ ተኩስ አይደለምና፣ ጊዜው የኢትዮጵያ ብልጽግና እንጂ የድንቁርናም አይደለምና፣ ጊዜው ሰርቶ አምርቶ የመለወጥ እንጂ የሰው ሀብት የመቀማት እና ሳይበሉ የመጥፋት አይደለምና ይሄ ደግሞ የደሴና የኮምቦልቻ ሕዝብ ይሄው በተግባር ዛሬ አረጋግጦልናልና በጣም በኢፌድሪ መንግሥት እና በራሴ ስም ማመስገን እፈልጋለሁ። በድጋሜ ኢትዮጵያ ታምርት፣ እኛም እንሸምት። ሰላም የኢንቨስትመንት ፓስፖርት ነው እያልኩ መርሃ ግብሩ በይፋ መከፈቱን አበስራለሁ። አመሰግናለሁ።